አሰላሙ አሌይኩም ወረህመቱ ላይ በረካቱ፣ እንዴት ናችሁ? ሰላም ናችሁ ወይ? የዛሬው ህልማችን ደግሞ የሚሆነው በህልማችሁ ባዶ በባዶ እግራችሁ ስትሄዱ የሚሰጠውን ፍቺ ይዤ ቀርብ ያለው ማለት ነው። የአብዛኞቻችሁ ጥያቄ ነው። በባዶ እግር መራመድ፣ ገበያ ውስጥ መራመድ፣ መንገድ ላይ መራመድ፣ ብቻ በአጠቃላይ በባዶ እግራችሁ ስትሄዱ ምን ፍቺ እንደሚሰጥ ዝርዝር ፍቺ ይዤ ቀርብ ያለው ላይክ እያረጋችሁ፣ ሰብስክራይብ እያረጋችሁ ተከታተሉ ማለት ነው። ላይክ ማድረጋችሁን አትርሱ፣ ለሌላ ሰው ቪዲዮ እንድተላለፍ ማለት ነው። አሁን ወደ ህልሙ እገባለሁ። አንድ እግሩ በባዶ አንድ እግር ብቻ ባዶ ሆኖ በህልም ሲራመድ ያየ ማንኛውም ህልም አላሚ፣ አንድ እግራችሁ በባዶ ባዶ ሆኖ ስትራመዱ በህልም ካያችሁ፣ ይሄ የምትጋለጡበትን የጋብቻ አለመግባባት ወይም ደግሞ የጋብቻ ችግሮችን ያመላክታል። ለምሳሌ የጋብቻ ልዩነቶችን በአንድ አንድ እግር ብቻ ከሆነ ባዶ እግር የሆናችሁት ከትዳር አጋራችሁ ጋር ፍቺ መፈጸም ወይም ደግሞ የትዳር አጋራችሁ አንደኛው ወገን በሞት መለየት ሊሆን ይችላል ማለት ነው። አንድ እግር በባዶ ሲሆን ማለት ነው። ነገር ግን ህልም አላሚው በመንገድ ላይ የተጓዘ በባዶ እግሩ ከሆነ የሚጓዘው መንገድ ላይ ይህ ህልም አላሚው ደካማ ስብ እናና ተገቢን ውሳኔ ለማድረግ ባለመቻሉ የሚወድቅባቸውን ችግሮች እና ቀውሶች የሚያሳዩ ማስረጃ ነው ማለት ነው። ማንኛውንም ውሳኔ በትክክለኛው ሰዓት ማድረግ ባለመቻሉ ስነው ሰነፍ ደካማ ፈሪ ስለሆነ ብዙ ቀውሶች ያጋጥመዋል ማለት ነው። በመንገድ ላይ ባዶ ብሄደ ህልማላሚ ማለት ነው። ህልማላ አሁን እንዳጠቃላይ ነው። ከዛ ነጠላ ወንድ ሴት የሚል አለ። ግን ይሄ ምናልባት ከዛ ካላገኘችሁት መግቢያ ታገኛላችሁ፣ መግቢያ እንደማለት ነው። ይሄ መግቢያ ነው። ህልም አላሚው በባዶ እግሩ እየተራመደ በህልሙ በጣም እያለቀሰ እንደሆነ ካየ ይሄ ፍቺ ህልም አላሚው አንዳንድ ኃጢአቶችንና ጥፋቶችን ስለሰራ የሚሰማውን ከፍተኛ ጸጸት ያመላክታል። ፈጣሪውን ይቅርታ ፈጣሪ ይቅርታ እንዲያደርግለትና ወደ ህይወቱ ደስታ እንዲመጣ ካለው ከፍተኛ ፍላጎት እየተነሳ ይህንን ህልም ሊያልም ይችላል ማለት ነው። እንደተጸጸተ ያመላክታል በባዶ እግሩ በህልሙ በባዶ እግሩ እየሄደ በዛ ላይ ደግሞ እያለቀሰ ከሆነ ያለመው ይሄ በሰራው ስራ በሰራው ኃጢአት መጸጸቱን ያመላክታል። የፈጣሪን የቅርታ አግኝተው ደግሞ ደስታ ወደ ህይወቱ እንዲመጣ ይፈልጋል ማለት ነው። አንዲት ያላገባች ሴት ትዳር ያላዘች ሴት ልጅ በህልሟ በባዶ እግሯ ስትራመድ ካየች ምናልባትም ደግሞ በባዶ እግሯ እየተራመደች የፍርሀት ስሜት እና ከፍተኛ ግራ መጋባት የሚያጋጥማት ከሆነ እንዲሁም ደግሞ ለማ እንዲሁም በባዶ እግሯ ተመጓዝ ራሱ አንደኛ ግራ መጋባትንም ሊያመላክት ይችላል፣ ወይም ደግሞ ፍርሃትንም ሊያመላክት ይችላል። ግን ይሄ ምንድን ነው በባዶ እግር መጓዝ ትዳሯ በመዘግየቱ በዛ ምክንያት በጣም ግራ እየተጋባችና እየተጨነቀች ወይም ደግሞ እየሰጋች እንደሆነ ያመላክታል ማለት ነው። በትዳር መዘግየት ወይም ደግሞ ባለማግባቷ ምክንያት ማለት ነው። እሺ ቀጥለን አንዲት ያላገባሽ ነጠላ ሴት ልጅ ጫማዋ ጠፍቶባት በባዶ እግሯ እየሄደች ግን በሕልሟ ጫማዋ እንደጠፋ የምታልመው እንጂ በባዶ እግር መሄዷን ሳይሆን ጫማዋ ጠፍቶባት በባዶ እግሯ ረዥም መንገድ ስትራመድ ካየች፣ ይሄ ፍቺ የችግሮች ምልክት ነው። በተለይም በስራ ወይም ደግሞ በትምህርቷ መውደቅም ወይም ከስራ ደግሞ መውጣትን ወይም ስራ መቋረጥንም ሊያመላከት ይችላል ማለት ነው። ጫማዋ ጠፍቶ በባዶ እግሯ እየሄደች ካየች ስራ ማጣት፣ ትዳር ማጣት፣ ትዳር መዘግየት፣ እንዲሁም ደግሞ ተማሪ ከሆነች በትምህርቷ ውድቀት ወይም የትምህርቷ ጥሩ ያልሆነ ውጤትን ማስመዝገብን ያመላክታል ማለት ነው። አሁንም ያላገባች ሴት ልጅ ጫማ ያለ ጫማ እንደምትራመድ በህልም ካየች ይህ ራእይ ጭንቀትንና ሀዘኗን ያመላክታል። አንዳንድ አሳዛኝ ዜናዎችም ወደ ህይወቷ ይመጣሉ ማለት ነው ደስም አይሉ ዜናዎች ወይም ደስ የማይሉ ወሬዎች ወደ ህይወቷ ይመጣል ማለት ነው። ነገር ግን ህልም አላሚዋ በመንገድ ላይ እያለች በባዶ እግሯ እየተጓዘች ጫማ ሳታደርግ በባዶ ግሯ እየተጓዘች እያለ አንድ ሰው አግኝቷት አንድ አንድ ሰው አግኝቷት ጫማ ሲሰጣት በህልም ከተመለከተች የፍቺ አላሚውን የሰጣትን ጫማውን የሰጣትን ሰው የምታውቀው ከሆነ እሱን እንደምታገባው ነው። ገብቷችኋል። አንዲት ያላገባች ሴት በባዶ እግሯ መንገድ ላይ እየተጓዘች የሆነ ሰው መጥቶ ጫማ ሲሰጣት ካየች ያ የምታውቀው ሰው ከሆነ እሱን እንደምታገባው ነው። የማታውቀው ሰው ከሆነ በመንገዷ ላይ ጫማ የሰጣት ፍቺው ደግሞ ምንድነው? ሀብታም ባል፣ ሌላ ሰው እንደምታገባ ያመላክታል ማለት ነው። የምታውቀው ከሆነ ደግሞ ያንን ያዙ ያህል የሰጣትን ሰውዬ ነው የምታገባው ማለት ነው። አሁንም ያላገባች ሴት ልጅ መንገድ ላይ ብቻዋን ስትራመድ በህልም ውስጥ እንዲሁ እየተራመደች በህልም ውስጥ ማየት በቀጣዩ ወቅት በህይወቷ ውስጥ የሚከናወኑትን መልካም ክስተቶች የሚያመላክት ነው። ይህም በጣም ጥሩ የስነልቦና ሁኔታዋ እንደሚረጋጋ ያሳያል። ያው ጫማው ልቃ ሳይሆን እንዲሁ በመንገድ ላይ ስትጓዝ ከተመለከተች በቀጣዩ ጊዜ ጥሩ ለውጥ ወደ ህይወቷ ይመጣል ማለት ነው። ህልማን ላሚዋ በህልሟ መንገድ ላይ ስትራመድ ካየች ይህ ለረጅም ጊዜ ልትደርስበት የምትፈልገውን ነገሮች ለማሳካት እንደምትችል የሚያሳይ ህልም ነው ማለት ነው። በባዶ እግር ሳይሆን እንዲሁ ረጅም መንገድ ስትራመድ እራሱ አለ ማለት ነው። ያላገባች ሴት ረጅም ጊዜ ስትጠብቅ የነበረውን ፍላጎቷን ማሟላት እንደምትችል ያመላክታል ማለት ነው። ይችው ያላገባች ባለራዕይ በህልሟ መንገድ ላይ ስትራመድ ከተመለከተች ግቧ ላይ እንደምትደርስ ያደርጓት እንዳትደርስ ያደረጓትን መሰናክሎች ማሸነፍ መቻሏንም የሚያመላክት ነው። በተጨማሪ ያፈታት ደግሞ ምንድን ነው? እንዲሁ በመንገድ ላይ ረጅም መንገድ እየተጓዘች ካለመች ግቧ ላይ ልታሳካ ችላ እንዳታሳካ አግዷት የነበረው መሰናክሎች ማሸነፍ እንደቻለች ያመላከታል ማለት ነው። አንዲት ያላገባች ሴት ልጅ ጠባብ በሆነ መንገድ ላይ በጎዳና ነው መንገድ ላይ ነው ጠባብ በሆነ በዛ እየተራመደች በጠባብ መንገድ ላይ እየተራመደች እንደሆነ በህልም ካየች ይሄ ፍቺ በህይወቷ ውስጥ ያጋጠሟትን ብዙ ችግሮች ያሳያል። እናም በዛ ጊዜ ውስጥ በዛ ባጋጠሟት ጊዜ ውስጥ ችግሮችን ማሸነፍ አለመቻሏን ባለመቻሏ ደግሞ በጣም እንደምትጨነቅም ያመላክታል ማለት ነው። ጠባብ መንገድ ማለት አስጨናቂ ህይወትን ይገልጻል ማለት ነው። ስለዚህ ይህን ነው የሚያመላክተው። እሺ፣ ያላገባች ሴት አሁንም በገበያ ውስጥ ስትራመድ እንመልከት። ያላገባት ሴት በህልሟ ውስጥ በገበያ ውስጥ ስትራመድ ማየቷ ለረጅም ጊዜ ስታልማቸው ወይም ስታስበው የነበረው ብዙ ነገሮች ወይም ደግሞ ልትደርስበት ያልቻለቻቸውን ነገሮች በሙላ እንደምትደርስበት ወይም ደግሞ እንደምታገኘው እና በዛም እንደምትኮራ ያመላክታል። ምክንያቱም ገበያ ውስጥ ነው ስትራመድ የነበረው። ያቅቷት የነበረው አልችል ብላ የነበረውን ነገር መልሳ እንደምታገኘው ያመላክታል ማለት ነው። አንዲት ነጠላ ሴት ነጠላ ብላችኋል። አንዲት ያላገባች ሴት በገበያ ላይ ስትራመድ፣ አሁን ተጨማሪ ፍቺ፣ በህልሟ ስትመለከት ይህ በስራም ሆነ በህይወቷ ምስ የምታስመዘግበውን እጅግ በጣም ብዙ ስኬቶች የሚያመላክት ሲሆን በችሎቷም ደግሞ በጣም እንደምትተማመን ወይም ኩሩ እንደምትሆን ነው። ብዙ ስኬቶች ስለምታስመዘግበ ይሄ ፍቺ ምንድን የሚሆነው በገበያ ላይ እየተራመደች እንደሆነ ያላገባች ሴት ካየች ብዙ ስኬቶችን ማሰከት እንደምትችል ነው። አንዲት ያላገባች ሴት ደግሞ በዝናብ በህልም ውስጥ በዝናብ ስትራመድ በህልም ታየች ይሄ በጣም ረጅም ጊዜ ስታሳልፍ የነበረውን ብዙ ነገር ላይ እንደምትደርስ ልደስበት ካልቻለች ነገር ላይ እንደምትደርስ የሚያሳይ ማስረጃ ነው በዛም ደግሞ ደስተኛ ትሆናለች ማለት ነው ዝናብ እየዘነበ በዝናብ ስትራመድ ከተመለከተች ይቺ ባለ ራይ ህልማላሚ በህልም በዝናብ ስትራመድ ታየች። ባህሪዋ ይሄ ስቺ ምንድን ነው? በጣም መልካም ባህሪ እንዳላት እና በዛ ጥሩ ባህሪዋ ምክንያት ደግሞ በዙሪያ ያሉ ሰዎች ወደ እሷ መቅረብ እንደሚፈልጉ ወይም ጓደኛ ሊያረጓት እንደሚፈልጉ የሚያመላክት ስቺ ነው ማለት ነው። ሊቻለ ገባች ሴት በህልሟ በዝናብ ውስጥ እንደምትራመድ ካየች የፍች በህይወቷ ውስጥ ብዙ ጥቅሞችን እንደምታገኝ ያሳያል። ምክንያቱም ጥሩ ባህሪ እንዳላትና ሰዎች ደግሞ በጥሩ ባህሪዋ እሷን ለመርዳት ተጎኗ ስለሚቆሙ ማለት ነው። እሺ። ሌላው ደግሞ አሁንም ያላገባ ካላገባ ገና ከነጠላ ሴት አበጣ ያላገባት ሴት በባህር ላይ ስትራመድ ካየች ይህ ፍቺ በቅርብ ጊዜ ለእሷ በጣም ተስማሚ ከሆነ ሰው የጋብቻ ጥያቄ በሚተቀበል የሚያሳይ ምልክት ነው እና ወዲያውኑ ትስማማለች፣ ከዛ አዲስ ወት ትጀምራለች ማለት ነው። በባህር ላይ እየተራመደች እንደሆነ ያላገባ ሴት ታየች፣ የጋብቻ ጥያቄ ቀርብላት እንደዛም ስሙ ትስማማለች ማለት ነው። እሺ፣ እቺ ሆርማላኒ ከጭኛዋ ጋር ደግሞ ጭኛዋ ጋር በእረጋው በባህር ላይ ሲራመዱ አንድ ላይ ታየች። ይሄ ማዕበሉ የተረጋጋ ፀጥ ባለ ባህር ላይ ከጭኛዋ ጋር ሲራመዱ ካየች ይሄ ፍቺ ኖ ያልተረጋጋ ማዕበሉ ያልተረጋጋ ከሆነ እና ከባህሩ በጭኛዋ ጋር መራመዱ ከሆነ ይሄ በዚያን ጊዜ ውስጥ በነበራቸው ግንኙነት ውስጥ ብዙ ልዩነት ወይም ጸቦች እንደነበረ አብረው በነበሩበት ጊዜ ጸቦች እንደነበረ ማስረጃ ነው። በመካከላቸው ነገሮች እየጨመሩ ወደ መጨረሻ መለያየት ሊያደርሳቸው ይችላል ማለት ነው። ካልተረጋጋ ባህሩ ጸጥ ያለው የተረጋጋ ሰውን ያልተረጋጋ እንደዚህ የሚማታ በቃ ውስ ያለ ውሃው እየወጣ ልክ እንደዚህ አይነት ባህር ላይ ፈጭኛ ሀገር አብራ የምትጓዝ ከሆነ በእግሯ ሌሎቹ ምንድን ነው? በሁለቱ መሀል አለመግባባት አለ። በዚህ አለመግባባት የተነሳ እየጨመረ እየጨመረ ችግራቸው ጸባቸው እየጨመረ ነው። መጨረሻ ላይ ሳይጋቡ እንዳያሉ ማለት ነው። ፍጮኛ ፍጠኛ ምናምን እንዳት ፍች ፍች ነው፣ የህልም ፍች ነው እንጂ ፍጠኛ። ይህ ምንሆን አላውቅም፣ ብቻ ስላላገባች የሚያገባ ሰው አለ ማለት ነው። እሱ ባለትዳ ሴት ደግሞ በጣም ተናዳ በህልሟ በባዶ እግር ስትራመድ ካየች ይህ በእሷና በባለ መካከል የሚፈጠረውን ታላቅ ችግር ያመላክታል ማለት ነው። አሁንም ባለትዳር ሴት በህልም ጫማ እንዳጣች ወይም ጫማ እንዳጣች፣ ጫማ ማጣት ከእሷ ጋር የሚቀራረብ ሰው ማጣት ያሳያል። ጫማ ስታጣ ወይም ጫማ ስጠፋት ከተመለከተች ባለትዳር ሴት ለእሷ ጋር የሚቀራረብ ሰው እንደምታጣ ያሳያል። የሚቀርባትን ሰው ማለት ነው። ወይም ደግሞ እሷ ወይም ባሏ ለከባድ ቦታ መገላጠቸውን ሊያመላክት ይችላል። ወይ እሷ ወይም ባሏ ለከባድ ቦታ ይጋለጣሉ፣ ባለትዳር ሴት ጫማ ሲጠፋ ወይም ጫማ ሲታጣ በህልም ከተመለከተች። አቀርበብኝ። ሌላው ደግሞ አሁንም ባለትዳር ሴት በባዶ እግሯ ስትራመድና ከዚያም ጫማ ስትለብስ መጀመሪያ በህልሟ በባዶ እግሯ ስትራመድች ነው። ከህልሙ መሀል ደግሞ ጫማ አግኝታ ደግሞ ስትለብስ ስትመለከት ይሄ እንደዚህ እንደዚህ ህልም ካየች ማለት ነው በጥሩ እርግዝናን ያሳያል ተረታችነት መጀመሪያ ምትጓዘው በህልሟ በባዶ እግር ከዛ መሀል ላይ ጫማ ካገኝና ስትለብስ ስትለብስ ስታየች ይሄ ፍቺ ምንድን ነው እርግዝና እንደሚፈጠር ወይም ታረግዝ እንደምትችል የሚያሳይ ህልም ነው ማለት ነው ሌላኛው ተጨማሪ ፍቺ ደግሞ ምናልባት ብዙ የቤተሰብ ችግሮች እና አለመግባባቶች ከነበረ ውስጥ ከነበረ እነሱን ለማስወግድ እንደምታስወግድም ያመላክታል ማለት ነው። ወይ እርግዝና ነው ወደ ቤተሰብ ውስጥ ያሉ አለመግባባቶችን ልታስወግድ ትችላለች ማለት ነው። አንድ ህል ሶስት አራቶች ነው ባለትዳር ሴት በጭቃ ውስጥ በባዶ እግር ስትራመድ ማለቷ እና በዙሪያ ያሉ ሰዎች በዚህ ጉዳይ ላይ እርካታ ማጣትን ወይም ደግሞ ከልማላማው በባሏና በልጆቻ ላይ የሚደርሰው በደል የሚያሳዩ ነው። በጭቃ ላይ ከተራመጥች ከዙሪያ ያሉ ሰዎች ምንም አይነት በእነሱ እንደማትደሰት የማይወዷ ስለሆነ ማለት ነው። ወይም ደግሞ በጣም በትዳሯ እየተጨቆረች ብን ያመላክታል። ጭቃ አድካሚና የሆነ አድካሚ፣ አሰልቺ ወይም ትክክል የሞላበት ህይወት ማለት ነው። በጭቃ መላመድ ለማለት ጋር በትዳሯ በትዳሯ እየተበደሉች ያመላክታል አሁንም እቹ ባለትዳር ሴት በባዶ እግር ስትራመድና ከዛም ጫማ ስትለብስ ማየት ደግደግት ማለት ነው። ይጣለ እሺ፣ ባለትዳር ሴት በህልም በባዶ እግር እንደምትራመድ ካየች ደሞ ሌላኛው አፈታ ይህ ስቲ ባለራአያ የሚያሰቃያትን የዳብጻ ንዝንዝ ምትርክ ያሳያል ማለት ነው። አሁንም ያለ ጫማ ስትራመድ ማየቷ ባለትዳር ሴት የሚረዳትን መፈለግንም በከፍ የሚሰውን እንዲረዳት እንዲያገዛት እንደምትፈልግ ምክንያቱም የትዳር ሁኔታ ችግር የተሞላ ስለሆነ ጸብ የተሞላበት ስለሆነ ደህንነት እንዲሰማት አይዞሽ የሚላት እንደምትፈልግ ሊያመለክት ይችላል ማለት ነው። ባለትዳር ሴት በባዶ እግር ማለት ከባሏ ከመለ ከባሏ ችግሮችን የሚያመላክት ሆ ማለት ነው።

ሌላው ህልማ አንደኛዋ በህልሟ በጭቃ ውስጥ ስትራመድ ካየች ከሆነ ተጨማሪ ይህ የሚያሳየው በሚመጣው ጊዜ ውስጥ መጪ ጊዜ ላይ በጣም ትልቅ ችግር ውስጥ እንደምትገባ እና በቀላሉ ያን ችግር ማስወገድ እንደማትችል የሚያሳይች ነው ማለት ነው። አንዲት ነፍሰ ጡር ሴት በባዶ እግሯ በህልም ስትራመድ ማየቷ በእርግዝና ወራት ውስጥ የምታሳልፈውን ከባድ ችግርና ህመም ያመላክታል። አንዲት ነፍሰ ጡር ሴት በባዶ እግሯ በህልም ስትራመድ እና እኔን ከተመለከተች ሐዘኗን እና ከባድ ህመም ወይም ደግሞ የፅንሱን መጥፋት ያመላክታል ማለት ነው። ምናልባትም ይሄ ይሄ ነገር የሚፈጠረው በጠላቶቿ ወይም ደግሞ በምቀኞቿ ሊሆን ይችላል። ስለዚህ ባለነፍሰ ጥሩ ሆነሽ በህልምሽ በባዶ እግርሽ ስትራመጪ ከተመለከትሽ፣ ምናልባት ምቀኞችሽ ወደ ቤት ሲንዳገሉ መጠንቀቅ አለብሽ ማለት ነው። በዚህ ምክንያት ፅንሱን ታቅቻለች ነው የሚለው እ የተጻፈ ነው ማለት ነው። እሺ። ነገር ግን ይላል ነፍሰ ጡር ሴት በባዶ እግሯ በአንድ እግሯ ብቻ ስትራመድ አንድ እግሯ ብቻ ባዶ ሆኖ በህልም ስትራመድ ታየች። ይህቺ ከባለቤቷ ጋር የገጠማትን ችግርና አለመግባባት እንዳለ ማስረጃ ነው ማለት ነው። ያንን የገጠማትን ችግር ለማሳለፍ ራሷን ማጠንከር እንዳለባቸው ያመላክታል። በመካከላቸው ልዩነቶች እንዳሉ ወይም ጸቦች ችግሮች እንዳሉ ያመላክታል። አንዴ ጠይ ሳሀን አድሪቶች ሊሆን ሞቀ ብሎ ተናገረ። እሺ ቀጣይ የተፈታች ሴትን እንመልከት ማለት ነው። አንዲት የተፈታች ሴት በህልም በባዶ እግሯ በመሬት ላይ እንደምትራመድ በህልም ካየች፣ ይህ ብዙ ገንዘብ ብዙ ገንዘብ እንደምታገኝ አመላካች ነው። ብዙ መሬት በባዶ እግሯ መሬቱን እየረገጠ ስትራመድ የተፈታች ሴት ብዙ ገንዘብ ታገኛለች ማለት ነው። ይቺ የተፈታች ሴት በህልም በጭቃ ላይ ያለ ጫማ እንደምትራምድ ወይም እንደምትሄድ ከተመለከተች አሁን ባለው ሁኔታ የተጋለጠችበትን ታላቅ ድካምና ስቃይ ያሳያል ማለት ነው። ይቺ የተፈታች ሴት በህልም በባዶ እግሯ በአሸዋ ላይ ስትራመድ በህልም ካየች ያለፈውን ጊዜ ለመርሳትና አዲስ ነገር ለመጀመር እንደምትፈልግ ያሳያል። ይህቺ የተፈታች ሴት በህልም በባዶ እግሯ እንደምትራመድ ካየች፣ ከተራመደች በኋላ ደግሞ ጫማ እንዳደረገች ካየች ጭንቀቶች እና ችግሮችን ማስወገድ እንደምትችል ያሳያል ማለት ነው። በህልም የተፈታች ሴት ያለ ጫማ ስትራመድ ማየቷ እና ከዛም ለብሳ ከተመለከተች ከምትወደው ሰው ጋር ትዳሯን ያሳያል። የቀድሞ ችግሮችን ታስወግዳለች ይችላል። ይሄው ፍቺ ደግሞ ራሱ ነው። በባዶ እግሯ ስትሄድ ቆይታ ጫማ ካደረገች የምትወደው ሰው ታገባለች ይችላል፣ የተፈታች ማለት ነው። የተፈታች ሴት በመንገድ ላይ በባዶ እግሯ ስትራመድ ማየቷ ለከፋ የጤንነት ችግር እንደተጋለጠች የሚያመላክት ሲሆን ምናልባት ዘመኗን መቃረቡንም ምልክት ሊሆን ይችላል ማለት ነው። ዘመን መቃረቡ ወደዛኛው ዓለም መጓዣ ማለት ነው። አንድ ወንድ በህልሞ በባዶ እግሩ ሲራመድ ማየቱ ብዙ ገንዘብ ለማግኘት ያለውን ፍላጎት ያሳያል። ነገር ግን አንድ ወንድ ጫማውን አውልቆ ያለ ጫማ እንደሚራመድ ካየ ይህ ከዓለማዊ ፍላጎቶችና ኃጢአትን ከመስራት እንዲሁም ደግሞ የማይቻሉ የማይፈጸሙ ነገሮችን ከመመኘት መመኘቱን ያመላክታል። ያን ደግሞ መፈጸም አለመቻሉን ያሳያል። ምክ ይሄ ምንድን ነው? ዓለማዊ ነገሩን ይፈልጋል። በቃ መገኝ የማይገኝን ነገር እንደሚመኝና ያን ደግሞ እንደማያሳካ ነው በአጭሩ ዓለማዊ ነገር በቃ አውሮፕላን እገዛለሁ ወይም የሆነ ትልቅ ሀገር ይሄዳል። የማሳካት የማይችለው ነገር ይመኛል ግን አያሳካውም ማለት ነው። በባዶ እግሩ ሲራመድ ወንድ ከተመለከተ አንድ ወንድ በህልም ውስጥ ያለ ጫማ ሲራመድ እና የደስታ ስሜት ከተሰማው ወይም ደግሞ በአሸዋ ላይ ሲራመድ ካየ የሚፈልገውን ፍላጎት ለማሟላት እና በስራ ውስጥ ከፍተኛ ቦታ ላይ እንደሚደርስ ያሳያል። በአሸዋ ላይ የተራመደ ደስተኛ ሆኖ ከተራመደ ማለት ነው አሸዋ ጋር አሸዋና አፈር ገንዘብ ስለሆነ ትልቅ ቦታ ይደርሳል ማለት ነው። አንድ ወንድ በባዶ እግሩ ጎዳና ላይ እንደሚራመድ ማየቱ በዚያን መንገድ መንገዱን ለመምራት ወይም ደግሞ ህይወቱን ለመምራት ብዙ ችግሮች እንደሚያጋጥመው ያሳያል ማለት ነው። ነገር ግን ጫማ መሀል ላይ ከገዛ ወይም ጫማ ካገኘ ደግሞ ለከፍተኛ ገንዘብ እንደሚያገኝ ያመለክታል ወይም ደግሞ በባዶ እግሩ እንዲሁ ዝም ብሎ በባዶ መሬት በባዶ እግሩ ሲሄድ ከተመለከተ ከፍተኛ ገንዘብም ማጣት ሊሆን ይችላል ማለት ነው። አፈር ላይ አሸዋ ላይ ከሆነ ግን በላዩ ላይ የሚራመድ ከሆነ ገንዘብ ማግኘት ነው። በአጠቃላይ በባዶ እግር መሄድ ስራ ማጣትን፣ ጤና ማጣትን፣ ገንዘብ ማጣትንም ሊያመላከት ይችላል። የቻልኩትን ያህል ዝርዝር አድርጌ ፈትቻለሁ ማለት ነው። ስለተከታተላችን ከልብ አመሰግናለሁ። በደህና ቆዩ።